ሰላም ጤና ይስጥልን ውድና ክቡራት ቤተሰቦቻችን ኦርቶዶክሳዊ፣ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ኦርቶዶክሳዊ መረጃዎቻችን ጀምረዋል። በቀጥታ ወደ ጥንክራችን እናምራለን። ከብፁዕ አባታችን ብፁዕ አቡነ ይስሐቅ ጋር የተገናኘ እጅግ አስደናቂና ና አስደማሚ መረጃ ደርሶናል። በዚህ በሰሞኑ ብፁዕ ሊቃነ ጳጳሳትን በጣም አዝንን በምንናገርበት ሰዓት ብፁዕ አቡነ ይስሐቅን መመልከታችን ተስፋ እንድንሰንቅ አድርጎናል። ብፁዕነታቸው ገበሬው ጳጳስ፣ ትሑቱ ጳጳስ፣ ከሀገረ ስብከታቸው የማይወጡት ጳጳስ፣ በርካቶችን ወደ ኢአማኝነት ወደ አማኝነት ያመጡ ጳጳስ እያልን እንጠራቸዋለን። በሁለተኛ ቋንቋ ሰብኮ በማስተማር በርካቶችን መልሰዋል። አሁን ደግሞ ከዚህ ከምስራቅ አርሲጋ በተገናኘ ከአርሲጋ ሰማትነትን ከተቀበሉ ጉዳት እየደረሰባቸው ካለ ኦርቶዶክሳን ጋር በተገናኘ አንድ ታላቅ ጀብድ ፈጽመዋል። ብዙዎቻችን ልብ ውስጥ የገባውን ታሪክ ሰርተዋል። እስከ ሰባ ሺ ብር ከኪሳቸው በማውጣት ሆስፒታል ድረስ በመገኘት እውነተኛ ሚስጥረ ጵጵስና የገባቸው አሰረ ፍኖታቸውን የነንጦን ስን የነ መቃር ስን መከተላቸውን ባቤትነት ያሳዩን አባት ሆኖ ታይተዋል። ብፁዕ አቡነ ይስሐቅ ምን አደረጉ? ምን አሉ? ስለሳቸው የተነገረው ነገር ምንድን ነው? መረጃችንን ሰብሰብ አድርገን ከአርሲ ጋር የተገናኙትንም ዜናዎች ይዘን መተናል። ቪዲዮውን ላይክ ሼር በማድረግ ስለ ብፁዕ አባታችን ብፁዕ አቡነ ይስሐቅ የወላይት ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል ስለሳቸው ፍቅራችሁን እየገለጣችሁ ተከታተሉን።

በግጭነታቸው የልጆች አባት ናቸው። የተቸገሩትም ከዚህ በፊት ከሻሽመኔን የተጎዱ ከምራብ ልቅ የተጎዱ ወገኖችን ጠይቀዋል። ዛሬ ደግሞ የዚህ ህፃን መካከል ላይ ህፃን ልጅ መጎዳት እጅግ በጣም አሳስባቸው ብር ሰባ ሺህ ብር ሰባ ሺህ ብር ለጊዜው እንዳይቸግራቸው እንዳይቸግሮችን ማለት ብር ሰባ ሺህ ብር ይደረግና ሙሉ ሕክምና እንዲደረግለን ከዚህ ውጭ እንግዲህ ገዳማትና አድባራትን በማስተባበር መንድ ማሰብን ስበታቸውን መሪ አስተላልፈዋል። በዛ እየተረዱ ይሆናል እና እግዚአብሔር ያው የዚህ መጨረሻውን ያሳል።

ከኋላ የምትመለከቷቸው ሊቀ ጳጳስ ብፁ አቡነ ይስሐቅ ይባላሉ። ኢትዮጵያዊ ሊቀ ጳጳስ ናቸው። ብፁ አቡነ ይስሐቅ የአባ መላኩ ሀገር የተክልዬ ወዳጅ ናቸው። ኢትዮጵያዊ ሊቀጳጳስ ያልኩበት ምክንያት ሌሎች ሊቃነ ጳጳሳት፣ ጥቂት ሊቃነ ጳጳሳት በሁለት ካርታ ነው የሚጫወቱ፣ በሁለት ፓስፖርት ስለሚጫወቱ ነው። ኢትዮጵያዊ ሊቀጳጳስ ያልኩበት ብፁ አቡነ ይስሐቅ በዛሬው ቀን ከአርሲ የኦርቶዶክሳውያን ጭፍጨፋ ለተረፈው ህፃን ሕክምና የሚውል የሰባት ሺህ ብር ድጋፍ በማድረግ አጽናንተው ተመልሰዋል። በረከቶት ይደርብን። ብፁ አቡነ ይስሐቅ በጣም አሳዘነኝ፣ አስለቀሰኝ። እኔ ሂጄ ነበረ። እንግዲህ መቼም በእውነቱ የእናንተ ተላላኪ እኔ፣ እናንተ ልካችሁኝ ህጄ አለሁ። በእውነቱ እናንተም ደግሞ ደርሳችሁ ጠይቁ። ያየሁት አስለቀሰኝ። ሕፃኗ ልጅ ከዚህ ከማደንዘዣው ላይ ነቃችና በዚያ በኩል እናቷ ስለተኛች፣ እናቴ እንዴት ናት? ተሻላት ወይ? ትላለች ደሞ ሚገርሞኩ የወንድሟን ማረፍ አልሰማችሁ እዩ። እግዚአብሔር ልጆች እንዲህ አይነት አደጋ እንዲህ አይነት ችግር እንዲህ አይነት በጣም አያስለቅጽም። የእግዚአብሔር ልጆች በቃ አሁን ያለፉት ያረፉት አረፉ ወደማያልፈው ሄዱ። ምንም አይደለ ነፍሳቸውን በገነት በመንግስት ያሳርፈለ ቢኖሩ ጠርተን እንጠቀማቸዋለን። ኖ በዚህ ጋር እጣኑን ይዛችሁ ነው ጠዋፉን ይዛችሁ ነው ኖ እዚህ ጋር የተጎዱትን የተራቡትን አብሉ እንላቸዋለን። ግን ያው የተሰጣቸው ቀን ስለሆነ ሄዱ፣ ምንም አይደለም። ይሄ እግዚአብሔር በዚያ በሰላሙ ቦታ ያኖርልን። የቀሩትን ደግሞ እስቲ ጠይቋቸው፣ ለአምስት ለአስር ሆናችሁ እስጠይቃ። ይሄ እናንተ መገለጫችሁን እግዚአብሔር፣ መከራም ሲመጣ ደግሞ ለእኛ መታያ መድመቂያችን ነው እንጂ ሌላ ጉዳይ አይደለም። በክርስቲያን በሃይማኖት ስንኖር እንዲህ አይነት ነገር አለ። ምንም ያስፈራ ጉዳይ አለ። እግዚአብሔር ከመንግስቱ ያስወጣን እንጂ የዚህ ዓለም ነገር ምንም አይጠቅም። እና ስለዚህ እባካችሁ እናንተ ያውነ ተክለ ሃይማኖት በረከት በእውነት የእሳቸውን የጻድቁን በረከት ያገኛችሁ የሁለተኛውንም የአባታችን የደጉን በእውነቱ የእሳቸውንም በረከት የእሳቸው ጸሎትም ሁል ቀን ከእናንተ ጋር ስላለ፣ እነዚህንም እርዷቸው፣ ጠይቋቸው። ደስ ብላችሁ ጠይቁ። አይዟችሁ የእናንተ ወንድሞች እህቶች አባቶች እናቶች ናቸው። ጠይቋቸው፣ እግዚአብሔር ይማራችሁ በሏቸው። የሚያስፈልጉንም አሁን መግለጫ እኮ ምንም መግለጫ ምን ይሆናል ብላችሁ ነው? እስቲ ደረስ በሉ፣ በእግራችሁ ተረግጣችሁ እዩ፣ መከራውንም እዩ እስቲ እንዲሁ እንዴት እንዴት ያለ ነገር እንደሆነ እና ሌላው ነገር ደግሞ ወደምንጓዝበትም የምንሰራውን ስራም እግዚአብሔር እንዲያሳካልን በጸሎት ነው መንቀሳቀስ። እንዲሁ በጉልበት አይሆንም፣ በገንዘብም ብዛት አይሆንም፣ በእውቀትም አይሆንም። እግዚአብሔር ሲፈቅድ ነው እንግዲህ። መቼም ወደ አንድ መንደር ሂደን በዚያ የምንሰራውን ነገር ሁሉ የምናደርገው እሱ ካልፈቀደ አይሆን እና ስለዚህ በዚህ አይነት ስራችን መስራት አለብን። ብፁዕ አቡነ ይስሐቅ ይባላሉ። የወላይታ ሶዶ ሀገረ ስብከት ሊቀ ጳጳስ ናቸው። በረከታቸው ትድረሰን። እኚህ አባት የሆነ ምእመን በሀገረ ስብከታቸው ላይ ያርፋል እና ሄደው ለቅሶ ቤት ለማጽናናት ብዙ ሰው ሲጠራ እሳቸውም እንደ ሀዘንተኛ ሄደው ሊቀመጡ ቁጭ ብሎ ይሰማሉ። እየሰማችሁ እሳቸው ቆመው እሳቸው ከተቀመጡ በኋላ በጊዜው የነበሩት ሰዎች መቼም የተከበሩ ካህናት አባቶች እያሉ እኛ ዝቅ ያልነው ልናስተምር አይገባም፣ እርሶ ያስተምሩ ተባሉ። ብፁህ አባታችን ተነስተው ማስተማር ጀመሩ። ልክ ሲያስተምሩ ትምህርታቸውን ከጨረሱ በኋላ ትምህርታቸውን ይከታተል የነበረ አንድ ሰው መጥቶ እኔ በእምነቴ ሌላ እምነት ነው ያለኝ፣ ነገር ግን እርሶ ያስተማሩትን ትምህርት ከዚህ በፊት ሰምቾ አላውቅም፣ ሲሰበክም ጭምር እባክዎትን አባቴ እኔንም ይውሰዱ እኔም ካፍቼ የማስመልካቸውን ሰዎች እና በልጅ ፍቅር እንደዚህ ያለ ተግባር እንደዚህ ያለ አንድነት እንድንሆን በእግዚአብሔር ስም ጠይቃለን። ይህንን መልእክት ላይክ፣ ሪፖስት፣ ሼር አድርጉት። ብፁዕ አባታችን አቡነ ይስሐቅን በረከቶት ይደርብን እያላችሁላችሁን ኮመንት አድርጉ። እግዚአብሔር አምላክ ረጅም የአገልግሎት ዘመንን ለአባታችን ያደልልን። አባትነት፣ እረኝነት፣ አደራ ተቀባይነት እንዲሁም የቀደሙ የአባቶቻችንን በጎን ምግባር ተቀብሎ መምራት ነው። ጸሎተኛ ናቸው። ማህሌቱን ይመራሉ። ቀድሰው ያቆርባሉ። ወንጌሉንም ይሰብካሉ። በመንደርና በጎጥ የታጠሩም አይደሉም። የሚያደርጉት መልካም ተግባራት በጎ ስራ ለምእመኑ ባላቸው ቅን ሐሳቢነትና ደጋፊነት የተነሳ የድሆች አባት እየተባሉ ይጠራሉ። ላዘኑት ለተቸገሩት ደራሽ እየተባሉ ከብዙ ምዕመናን ዘንድ ይነገርላቸዋል። የሌላ እምነት ተቋማት ተከታዮች እንኳን ሳይቀሩ ስለሳቸው መስክረው አውርተው አይጠግቡም። ሰዎችን ሲረዱ ለእርሳቸው ሰው ማለት በአርአያ ስላሴ መፈጠሩ ብቻ በቂ ነው ብሎ ያምናሉ። እምነቱ ዘሩ እርሳቸው ጋር ቦታ የለውም። ለቤተ ክርስቲያን ብዙ ይሞክታሉ። ህመሟን፣ ሐዘኗን ሳያዩ አብረዋት ይታመማሉ፣ ይጨነቃሉ። የቀድሞ መላከ ኃይል ቆሙስ አባ ዮሐንስ ገብረስላሴ የአሁኑ ብጹዕ አቡነ ይስሐቅ ገንዘብ ይመጣል፣ ገንዘብ ይሄዳል። ጓደኛ ይመጣል ጓደኛ ይሄዳል። ስልጣን ላይም ትወጣለ፣ ነገ ትወርቃለ። ሰው እንደ ባንዲራ ይሰቅላል፣ ማታ ደሞ ይዘቀዝቃል። ከዚህ ምን ይጠበቃል? በእግዚአብሔር እርግጠኛ ሆኖ ሚያሻግረው እሱ ነው። ሰላም የሚሰጠው እሱ ነው። ፍቅር የሚሰጠው እሱ ነው። ብታዝንም ብታለክስም፣ ካንተ ጋር እስከ ዘላለም ተዋህዶ የሚኖረው ክርስቶስ ነው። የተሰቀለልህ ክርስቶስ ነው። ዋጋ የገፈለልህ ክርስቶስ ነው። ሥጋውን ቆርሶ ደሙን አፍሶ አንተን አብልቶ አጠጥቶ ያሳደገ ያኖረ እሱ ነው። ክርስቶስን ተከተል። በቀራንዮ የተሰቀለው እሱ ነው። ደሙን ያፈሰሰው እሱ ነው። ነፃ ያወጣን እሱ ነው። ከሞት ወደ ሕይወት ያሸጋግረን እሱ ነው። ከሰው ምን ትጠብቃለህ? ወዳጅ ባለ ሰዓት ሁሉ ወደ አንተ ይሮጣል። ገንዘብ በእጅ ያለ ሰዓት ሁሉ ወደ አንተ ሁሉ አንተን ይከባል። በዚህ ዓለም ስትሾም ሁሉ ስለ አንተ ያወራል፣ አንተን ይከባል፣ አንተን ያከብራል፣ ወደ አንተ ይሮጣል፣ የምትናገረውን ይሰማል። አንተን ለማግኘት እግሩ እስከሚቆስል ድረስ ይሮጣል። ኃላፊ የሆነው ሰው ሲሾም እንኳን ለተሾመው ለተቀመጠባት መኪና እንኳን ክብር ይሰጣል። ነገ ግን የያዘው ሲጠፋ መልኩ ሲረግፍ ጆሮው ሲደነቁር ሚበላው ሲያጣ ብሩም ወርቁም ስልጣኑም ሲጠፋ ይህ ሁሉም የሚሮጠ ሁሉ ይሸሻል። ባገኘ ብታገኝም ባታጣም ካንተ ጋር የሚሆነው ክርስቶስ ብቻ ነው። አምላካችን ላካችን በመግቦቱ ይመግበን በጥበቃው ጠብቀን በምህረቱ ይማር በይቅርታው ይቅር ይበለን። ሰላም ያዋለን አምላክ በሰላም በህይወት ያሳድረን። የሰማነውን ሁሉ በየልቡናችን ያሳድርብን። የሚፈታተነው ሰይጣን ያርቅልን። አምላካችን ጸሎታችንን ተቀብሎ አገራችንን፣ ቤተክርስቲያናችንን፣ ሕዝባችንን፣ ጉባኤያችንን በጽኑ ሰላም በጽኑ አንድነት መጠበቅን ይጠብቅልን። ሕጻናቱን ሁሉ በእውቀት በጥበብ ያሳድግልን። ወጣቶችን ይባርክልን። አረጋውያንን ያቆይልን። ከዚህ ዓለም ድካም ያረፉ የአባቶቻችን፣ የእናቶቻችን፣ የቤቶቻችን የጸኖቶቻችን ነፍሶቻቸውን በገነት በመንግስት ሰማያት ያሳርፍልን። በአሁን ሰዓት በተለያየ ችግር ውስጥ ያሉትን ወገኖቻችንን ሁሉ በመግቦቱ መግቦ በጥበቃው ጠብቆ ከገቡበት አስጨናቂው ነገር እንዲያወጣልን ቅዱስ ፈቃዱ ይሁንልን። አገራችን ኢትዮጵያን ይጠብቅልን፣ በሰላም በህይወት እንዲያሳድረን። አባታችን ሆይ አባትነት እረኝነት አደራ ተቀባይነት እንዲሁም የቀደሙ የአባቶቻችንን በጎን ምግባር ተቀብሎ መምራት ነው። ጸሎተኛ ናቸው። ማህሌቱን ይመራሉ፣ ቀድሶ ያቆርባሉ፣ ወንጌሉንም ይሰብካሉ። በመንደርና በጎጥ የታጠሩም አይደሉም። በሚያደርጉት መልካም ተግባራት በጎ ስራ ለምዕመኑ ባላቸው ቅን ሀሳቢነትና ደጋፊነት የተነሳ የድሆች አባት እየተባሉ ይጠራሉ። ላዘኑት፣ ለተቸገሩት ደራሽ እየተባሉም በብዙ ምዕመናን ዘንድ ይነገርላቸዋል። የሌላ እምነት ተቋማት ተከታዮች እንኳን ሳይቀሩ ስለሳቸው መስክረው አውርተው አይጠግቡም። ሰዎችን ሲረዱ ለእርሳቸው ሰው ማለት በአርአያ ሥላሴ መፈጠሩ ቻ በቂ ነው ብሎ ያምናሉ። እምነቱ ዘሩ እርሳቸው ጋር ቦታ የለውም። ለቤተ ክርስቲያን ብዙ ይሞግታሉ። ህመሟን ሀዘኗን ሲያዩ አብረዋት ይታመማሉ፣ ይጨነቃሉ። የቀድሞ መላከ ኃይል ቆሞስ አባ ዮሐንስ ገብረስላሴ የአሁኑ ብፁዕ አቡነ ይስሐቅ ማን ናቸው? እስቲ ቤተ ክርስቲያናችን እንደምትነግረን እንዲሁም መጽሐፍ ቅዱስ እንዳስቀመጠልን ክርስቲያን በሁለት በኩል የተሳለ ሰይፍ መሆኑ ግድ ነውና ብፁዕነታቸው እንዲሁ ከመንፈሳዊ ትምህርቱ ባሻገር በዘመናዊ ትምህርቱም በከፍተኛ ደረጃ በርትተው ጠንቅቀው የተማሩ አባት ናቸው። በተወለዱበት በወላይታ አካባቢ የአንደኛ ደረጃ ትምህርታቸውን በትግል ፍሬ መለስተኛ ሁለተኛ ደረጃ ትምህርታቸውን ደግሞ በጎላ ሶዶበር እንዲሁ የሁለተኛ ደረጃ ትምህርታቸውን በሊጋባ በየነ ትምህርት ቤቶች ካጠናቀቁ በኋላ ባገኙት ውጤትም ወደ ሀዋሳ መምህራን ማሰልጠኛ በመግባት በመምህርነት ተመርቀው በወላይታ ዞን ውስጥ በሚገኘው በአበላ ቀበሌ ለተወሰነ ጊዜ ካገለገሉ በኋላ የትምህርት ውጤታቸውን ከፍ በማድረግና በማሻሻል ወደ ኮሌጅ ገብተው የአስተዳደር ትምህርት በመማር በዲፕሎማ ተመርቀዋል። ብፁዕነታቸው የምንኩስና ሕይወትን በገዳመ አስቄጥ፣ ቅስናን ከብፁዕ አቡነ ኤፍሬም ቁምስናን ደግሞ ከብፁዕ አቡነ ኒቆዲሞስ ነበር የተቀበሉት እንዲሁም በአገልግሎታቸው ደግሞ የደልቦ ደብረ ኃይል ቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ፣ የደብረ መንክራት አቡነ ተክለ ሃይማኖት ገዳማ በምኔት የደብረ ፀሐይ ቅድስት ኪዳነ ምረት ቤተ ክርስቲያን አስተዳዳሪ በመሆን በሰላምና በፍቅር ለበርካታ ዓመታት ሲያገለግሉ ቆይተዋል። በገዳሙ የመነኮሳትን አንድነት መስርተው መናንያን ከበዓታቸው እንዳይፈናቀሉና እንዳይወጡ የከብት እርባታ፣ የሽመና፣ የዳቦ ማሽን፣ የተለያዩ በአጫጭር ጊዜ የሚደርሱ የጓሮ አትክልቶችን ለርዕሰ ከተማዋ ሕዝብ ለሽያጭ እንዲያቀርቡ በማድረግ ለገዳሙ ከፍተኛ ገቢ እያስገኙ ቤተ ክርስቲያንን በብዙ ጠቅመዋታል። ከአንደኛ እስከ ስድስተኛ ክፍል ያለው የዘመናዊ ትምህርት ቤትም እንዲከፈት አድርገዋል። በየደብሩም የአባቶችና የእናቶች መንፈሳዊ ማህበራትን በማቋቋም የስብከተ ወንጌል ስራ በእጅጉ እንዲስፋፋም አድርገዋል። እንዲሁም በየአጥቢያው በየአካባቢው ቋንቋ በማስተማር የሰበካ ጉባኤ እንዲጠናከር የስብከተ ወንጌሉም እንዲስፋፋ ይበልጥ እንዲደራጅም ብፁዕነታቸው ብፁዕ አቡነ ይስሐቅ ከፍተኛ አስተዋጽኦ አድርገዋል። በየቦታው ራስ አገዝ ልማት እንዲስፋፋ ብርቱ ጥረትም አከናውነዋል። ያለ አግባብ የተወሰዱ የቤተ ክርስቲያን ይዞታዎችም እንዲመለሱ ከሚመለከታቸው አካላት ጋርም በሰላም በፍቅር እንዲሁ በአንድነት በመነጋገርና በመጠየቅ በመከታተል ቦታዎቹ እንዲከበሩ እንዲመለሱ ትልቅ አስተዋጽኦ አድርገዋል። የአብነት መምህራንን በማምጣትም እንዲያስተምሩና ተተኪ ደቀ መዛሙርትን እንዲያፈሩ አድርገዋል። በርካታ የስብከተ ወንጌል ኬላዎችንም አቋቁመዋል። በየገዳማትና አድባራት ያሉ ቅርሶች እንዲጠበቁም ከፍተኛ ትኩረት በመስጠትም ለቅድስት ቤተ ክርስቲያን ያላቸውን ፍቅርና አክብሮትም ገልጸዋል። ከምንጊዜም በላይ ደግሞ በየገጠር አብያተ ክርስቲያናቱ የሚገኙ ቤተ ክርስቲያኖች

አጥቢያዎች ገቢያቸው ከፍ እንዲልና የገቢ ገንዘብ ለተፈለገው ዓላማ እንዲውል ከፍተኛ ቁጥጥርና ክትትልም ያደርጋሉ። ለሰንበት ትምህርት ቤት ወጣቶችም ቢሆን ልዩ ትኩረት በመስጠት ልዩ ድጋፍ ከማድረጋቸውም በላይ ስለ ሰንበት ትምህርት ቤት በየደረጃ ያሉ አመራሮች ግንዛቤ እንዲጨብጡና በማንኛውም ነገሮች ሰንበት ትምህርት ቤቶች እንዲደገፉ ብርቱ ጥረት አድርገዋል። ለሰንበት ትምህርት ቤት እንዲሁ ቅድስት ቤተ ክርስቲያን ያላቸውን ከፍተኛ ፍቅር ፍቅርና ድጋፍም አሳይተዋል። የቤተ ክርስቲያኒቷ አስተምሮ የቅድስት ቤተ ክርስቲያን መጻፏ፣ ትውፊቷ፣ ባህሏ እንዳይበረዝና እንዳይሸረሸርም ክትትልም ያደርጋሉ። ችግሮች ሲፈጠሩ በአስቸኳይ ውለው ሳያድሩ በጥንቃቄ በመመርመር ውሳኔ በመስጠት በሰላም በፍቅር እንዲፈቱ ያለምንም ግጭት ችግሮቹ እንዲቋጩ የሚያደርጉ የሰላም አባት ናቸው። ከሚመለከታቸው አካላት ጋርም ለህፃናት፣ ለነብሰ ጡር፣ ለእናቶች፣ ለአካል ጉዳተኞች እንዲሁ ጧሪ ቀባሪ ላጡ ወላጆች የሌላቸው ህፃናትና አስፈላጊውን ድጋፍና ትብብር ለሚሹ ለሁሉም ወገኖች ድጋፍና ትብብራቸውንም ያደርጋሉ። ታዲያ ብፁዕነታቸው በዚህ ሁሉ ተግባራቸው በቅድስት ቤተ ክርስቲያን ብዙ ከቆዩ ብዙ ካገለገሉ በኋላ ነበር ለሀገርና ለወገን ለላቀ ድርሻ ያበረከቱትና ጊዜውን ለመዋጀት የሚችሉ ሁለት ዓይን አባት በመሆናቸው ቅዱስ ሲኖዶስም ባደረገው የሲመተ ጵጵስና ሂደት ጳጳስ ለመሆን የቻሉት ታዲያ ብፁዕነታችን ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል እንዲሆኑ እንዲሁም የደብረ መንክራት አቡነ ተክለ ሃይማኖት ገዳም የበላይ ጠባቂ አባት እንዲሆኑም ተመርጠው በወላይታ ሶዶ ሀገረ ስብከት መንበራቸውን ተክለው እያገለገሉ ይገኛል። ብፁዕነታቸውን እስቲ አባታችን ምን ያስደስቶታል ተብለው ቢጠየቁ ሁሌም ቢሆን የሚያስደስታቸው አንድ ነገር መልካም ስራ መስራት ብቻ ነው። መልካም ማድረግ፣ በጎን መስራት፣ የድሆችን ደስታ ማየት፣ ኢትዮጵያዊነትን ማስቀጠል መቀጠል የብፁዕነታቸው የእለት ተዕለት ስራቸው ነው። ታዲያ በዚህም ሀሳባቸውና ተግባራቸው የተነሳ በተለያዩ ጊዜያት ለተጎዱ ወገኖች እንዲሁም ለተቸገሩ ሰዎች እርዳታን ሲያደርጉ የተቸገሩትን ሲያጽናኑ፣ ሲያበረታቱ አያቸዋለን። ታዲያ ለዚህም ምስክር የሆነን ዘንዳ በአንድ ወቅት ብፁዕነታቸው ብፁ አቡነ ይስሐቅ ያደረጉት አንድ ትልቅ ተግባር ማሳያችን ነው። ይህም ተግባራቸው በመስቀል በዓል ጧሪ ቀባሪ ለሌላቸው አቅመ ደካማ ለሆኑ ወገኖች የሃይማኖት ልዩነትን ሳያደርጉ ቅርጫ ስጋ በየቤታቸው ሄደው እንዲመገቡ አከፋፍለው በዓሉን ከዶዎች ጋር እንዲሁም ከሌሎች ሰዎች ጋር ተደስተው እንዲያሳልፉ አድርገዋል። ብፁዕነታቸው በትምህርታቸው አቅም ለሌላቸው አቅም መሆንም ችለዋል። ሰውን ለመርዳት ሰው መሆኑ ብቻ በቂ ነውና፣ ሰው ደሃ ነው የሚባለው ክርስቶስን ሲያጣ ብቻ ነው። ሀብት ይጠፋል፣ ደምግባትም ይረግፋል፣ ወገን ዘመድም ይከዳል። ለኛ ለክርስቲያኖች ክርስቶስ ብቻ ነው የሚሻለን። ኢየሱስ ክርስቶስን የያዘ ድሃ አይባልም ሀብታም ነው በማለት ድንቅ መልእክታቸውንም በማስተላለፍ እንዲሁ ይህንን ታላቅ ተግባራቸውን ቀጥለውበታል። እንዲሁም በቅርቡ በጎፋ ዞን ተከስቶ በነበረው የመሬት መንሸራተት አደጋም ቦታው ድረስ በመሄድ ህዝበ ምዕመኑን አጽናንተዋል፣ እንዲረጋጉም አድርገዋል። እንዲሁም ከሳምንታት በፊት ከዚጊቲ አቡነ ገብረ መንፈስ ቅዱስ ገዳም ንግስ አንግሰው ሲመለሱ አደጋ የደረሰባቸውን የተጎዱ ወገኖችንም ሆስፒታል ድረስ በመሄድ በማጽናናት እንዲሁም የተጎዱትን በመጠየቅ ቤተሰቦቻቸውን በማጽናናት ብዙነትና በማረጋጋት ብዙ ተግባራትን ፈጽመዋል። ብፁዕነታቸው ብፁዕ አቡነ ይስሐቅ የተሾሙበት አካባቢ ቋንቋ አቀላጥፈውም ይናገራሉ። የተሾሙት ግን ምንኩስናንና የቤተ ክርስቲያን እውቀታቸው ታይቶ ብቃታቸው ተመዝኖ ነው። እርሳቸው ግን ያለ ልዩነት ሁሉንም በእኩል ያስተምራሉ። ጸሎተኛም ናቸው። ማህሌቱን ይመራሉ። በእጅጉ ህዝበ ምዕመኑን አስተባብረው ቅዳሴውን እንዲያስቀድስ እንዲቆርብ ይተጋሉ። ለቅድስት ቤተ ክርስቲያንም ይሄ ነው የማይባል የተለየ ፍቅርም አላቸው ሁሉም አባቶች ሁሉም የቅድስት ቤተ ክርስቲያን ልጅ ተከባብሮ እንዲኖርም እለት እለት መልእክታቸው ነው። ታዲያ ለዚህም ማሳያችን በግንቦት 2015 ዓ ም የቅዱስ ሲኖዶስ ስብሰባ ላይ ያነሷቸው ሀሳቦች ቤተ ክርስቲያንን ያዩበት የገለጹበት መነጽራቸው በእጅጉ ትልቅ ምስክራችን ነው አባቶች በጣም የሚያሳዝን ነው። እንዴት ይህ ጉዳይ አጀንዳችን ሆነ? የአጼ ኃይለ ሥላሴ የደርግ የኢህአዴግ መንግስት አይተናል። ሁሉም መጡ ተመልሰው ሄዱ። ነገር ግን ይህ አሁንም ያለው መንግስት ይሄዳል፣ ሌላም ይመጣል ይተካካል። ታዲያ ይህ ጊዜያዊ መንግስት የተተካኩ የሚመጡ መንግስታትን እያየን ለምን እንሸበራለን? ይልቁንስ ቤተ ክርስቲያን ምን ትፈልጋለች? ምን ላይ ነን እኛ የት ነው ያለነው ብለን እራሳችንን ልንመለከት ይገባል። እኛ ለኦሮሚያ ለደቡብ ወይንም ደግሞ ለሌሎች የተሾምን አይደለንም። የተሾምነው ለቅድስት ቤተ ክርስቲያን ነው እንጂ እኔ እንኳን ለምሳሌ ለደቡብ አልተሾምኩም። የተሾምኩት ለቤተ ክርስቲያን ነው። ይህ ጉዳይ በዚህ ከቀጠለ መውጫ የሌለው ነውና አባቶች ለቤተክርስቲያን ክርስቲያን ልናስብ ለሕዝበ ምእመኑ ልንቆጭ ይገባል። ነገ ላይ ይህ ነገር ሄዶ አደጋ ላይ ሲጠለን ልንቆጭበት ይገባል። በማለት ለቅድስት ቤተ ክርስቲያን ሁሉም ህዝበ ምእመን ሁሉም አባቶች መቆርቆር እንዳለባቸውና ለቅድስት ቤተ ክርስቲያን ብቻ መቆም እንዳለባቸው እለት እለት መልእክታቸው ይህ ነው። ውድና ኩራፊ ሰቦቻችን የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመለዋለም እንዲዳረስ ላይክሼር በማድረግ ትብብር አጋንታችሁ በማሳየት ከጎናችን ቆመ